በዚህ ሳምንት ቤተ ክርስቲያን ተላ ደስታ ያደረገ፣ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በአራቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህን ግብረ ሕማማት በሕማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ግብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም፣ ከነቢያት ከሐዋርያት እነ ኢሳያስ እነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖት አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ህማሙን ህማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሀማማቱ ራሱ ሰላምታ ነው። ከሚደረሱ መጽሐፍት መካከል ማሪ ሰሎሞን አንዱ ነው። አሊዘ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን ዓይኗን ጥርሷን ጉንጯን ሲናገር የቤተ ክርስቲያን ውበት ነው ወንድሜ። ነጭ ነው ቀይ ነው ራሱ ጥቁር ነው ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይህ ሁሉ የክርስቶስ መልክ ነው። ዓይኑ ገክብር ወውፆ ዘያው ጸቦ እደ ኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መሀል ይዘ ሶሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚ ትለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ፣ ሰላም ለኪ ቀስተኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ መልካ ህማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልካ ህማማቱ የሚደረስ መልካ ስዕልም ይባላል። ስለዚህ በህማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ህማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን፣ ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተርላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሶስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ። ስጋው ደሙ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን። ስጋው ደሙን ለምን የጸሎት ሐሙስ ዕለት ብቻ የሚቀደስበት? ምክንያት የጸሎት ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ አርብ ስለተሰቀለ ያንን ታሳቢ ማድረግ ይዛለት ምስጢረ ክነትን ለማስተማር ስርዓተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ስጋው ደሙ ለሁሉ ስለተሰጠው ሁሉም ምእመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ህማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ። ቅዱስ ጳውሎስ በህማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵሶስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን።